ሰዎች፣ ውድ ተመልካቾች፣ እንደናችሁ እንደምናላችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ሰሞኑን ከብአዴንም በላይ ብአዴን የሆነው ከብልጽግናም በላይ ብልጽግና የሆነው ከህዋትም በላይ ህዋት የሆነው ለአማራ ህዝብ ማለት ነው፣ ከጠላትም ከሁሉም ጠላት በላይ ጠላት የሆነው በአማራ ስም ተደራጅቶ በአማራ ስም ስልጣን አግኝቶ በአማራ ስም እየተሰፈረለት በአማራ ስም እየተሰፈረለት በአማራ ስም እየዘረፈ እንግዲህ ሆዱን የሞላ ስብስብ የአብን ስብስብ እነ በለጠ ሞላ፣ እነ ጋሻው መርሻ እና እነ ሌሎችም እንግዲህ እነ ጣሂር መሀመድ በጣም ከባድ የሆነውን የአማራ ላይ በደል ፈጽሟል። እንግዲህ ምንድን ነው አብን እንግዲህ እነ አብንን ወክሎ ፓርላማ የገባው እነ ዶክተር ደሳሌ ጫኔ እነ ሲያን ታደለ ሁሉም አብዛኛው የአብን የነበሩት ያልተሳተፉበት ነገር ግን አንድ፣ ሁለት፣ ሶስት፣ አራት ሁነው ተጠራርተው በብልጽግና የሚሰፈርላቸው ልክ ከደቡብ ጎንደር ስኳድ ውስጥ ያለው እነ ጋሻው መርሳ መርሻ እና እነ ምሬን እያስመታ ያለው እነ በለጠ ሞላ እንግዲህ በጣም ከፍተኛ የሆነ ሴራ በደባ በአማራ ስም ሰርቷል፣ ማለት ነው። ይህ ምንድን ነው? እንግዲህ በለጠ ሞላ በአለበት ሚኒስቴር እንግዲህ ስንት ሚሊየን ብር እንዳጭበረበረ ግልጽ ነው። ሰጣሄርም በአማራ በቱሪዝም ስንት ሚሊየን ብር እንዳጭበረበረ ግልጽ ነው። ሙስና ውስጥ እንዲዘፈቅ ተደርጓል። ስለዚህ በሙስና ውስጥ በተዘፈቁበት ድርጅት ሌሎችን አግለው እንግዲህ የራሳቸውን ወክለው ለብልጽግና ካድሬዎችና ለአንዳንድ የመንግስት ሰራተኞች አበል ከፍለው እንግዲህ ቃለ ጉባኤ ጉባኤ አካሄድ ነ ብሏል እንግዲህ እንግዲህ ጉባኤያችሁን አጓ ጉባኤያችንን አካሄድ ነ ምናን አሟላ ነ ብለው እንግዲህ ተፈራርመው ለህብ እንግዲህ ለምርጫ ቦርድ አስገብተዋል ማለት ነው። ይህ እንግዲህ ምንድን ነው? ሰሞኑን እንግዲህ የታዝባችሁ ምክትል ፕሬዚዳንት አድርጎ ሊቀመንበር እንግዲህ በለጠ ሞላ ነው። በዛው ነው የቀጠለ። ያው ፊትም ይታወቃል ማን እንደሚቀጥል። ሌላው ደግሞ ምክትል አድርገው ደግሞ የሾሙት ደግሞ ምንድን ነው? አማራን እንደ ክልል አማራን ወክሎ ተቀምጦ አማራን ወክላለሁ ብሎ እየታገለ የአማራ ክልልነትን እንኳን ቢፈርስ ምንም ግድ የማይለው አማራ ቢፈራረስ ቢታረድ ምንም ግድ እንደሚያለው እንግዲህ ፌስቡኩ ላይ የጻፈው ምክትል ሊቀመንበር አድርገው መርጠዋል ማለት ነው። ስለዚህ እዚህ ጋር የደቡብ ጎንደር ስኳድ እንግዲህ ከስኳዶች መካከል ያለበት እንግዲህ ጣሄር እና ጋሾ መርሻ ናቸው። እንግዲህ ጋሾ መርሻ ለነበለጠ ሞላ ለነ እንደዚህ አይነት ይህን ያህል ካሸረገደ ለናቢ እንዴት ሊያሸረግድ እንደሚችል ደግሞ እንግዲህ ማወቅ ነው። ስለዚህ አብን የብልጽግና ስብስብ ነው። የባህሪን ጥርቅም ነው። ነገር ግን አማራን ኮ ከአማራ በላይ ከየትኛውም በላይ ከአማራ ጠላቶች በላይ የአማራ ጠላት ሆኖ የተከሰተ ነው። እንግዲህ የነዚህ የነ ጋሾ መርሳ በለጠ ስብስብ እንግዲህ ይህን ያሉ ስለዚህ የነበለጠ በለጠ ሞላና የነ ጋሾ መርሻ ስብስብ እንግዲህ ከየትኛውም በላይ ከአማራ ጠላት በላይ ሆኖ ነው የተከሰቱት ማለት ነው። ይህ አማራ በስደት እያለ በጦርነት ውስጥ ሁኖ ለብልጽግና ካሪና ለአንዳንድ ለሚቀርቧቸው የመንግስት ሰራተኞች አባል ያልሆኑ አባል ከፍለው እንግዲህ ስብሰባ ላይ ማስቀመጥና ሚዲያ ማጮህ እንዲሁም ደግሞ አይታችሁት ከሆነ ፋና፣ ኢቲቪ፣ አሚኮ በጣም ከባድ የሆነ ሽፋን ሰጥቶታል። ምን ለማለት ነው? ብልጽግና ይሄው ፓርቲዎችን በሰላም እንዲሰበሰቡ እያደረገ ነው የሚል ዛቻ ለመስጠት ማለት ነው። ያላርል የሆነ ስም ያልሆነ ስም ለፋኖና ለአማራ ህዝብ ለማሰጠጥ ያደረጉት ነገር ነው። ሚዲያዎች እንግዲህ እንዴት እንደተቀባበሉትና እንዴት እያንቆለጳጳሱ ያብን ስም የነ በተለይ የነ በለጠ ሞላ የነ ጋሾ መርሳን ስም እያንቆለጳጳሱ እንዳ ያቀረቡት እንግዲህ ሚዲያዎች በጣም የሚገርም ነው እንግዲህ የሚገርም ነው። እንግዲህ በጣም ብልጽግና ሰራሽ ሚዲያዎች ናቸው። እንግዲህ ለአማራ አብን እንግዲህ አብንን እንደዚህ አድርገው በጣም ሚዲያ ሽፋን ስጠው ያቀረቡት ማለት ነው። ስለዚህ የአማራ ህዝብ በጣም መጠንቀቅ ያለበት ምንድን ነው፣ አንደኛ ፈጣን የሆነ በዚሁ ቢቀጥልም እንኳን ፈጣን የሆነ የአማራ ፓርቲ ራሱን የቻለ በአማራ ህዝብ የተመረጠና ታማኝ በሆኑ ሰዎች ፓርቲ ተቋቁሞ ተሎ ወደ ስራ መግባት አለበት። ምኑን የሚሰራ ይህ ፕሮፓጋንዳውን ለማህበረሰቡ የሚሰራ ማለት ነው። ፕሮፓጋንዳውን ለማህበረሰቡ የሚሰራ ፖለቲካል ፓርቲ መቋቋም አለበት ማለት ነው። ይህ ምንድን ነው? ፋኖ ወደ ፖለቲካ እንትን ማለት አለበት፣ ወደ ድርድር ማሄድ አለበት የሚል ሳይሆን እስከ ለምርጫ እንትን ማለት ሳይሆን አለ ለምርጫ መዘጋጀት አለበት ሳይሆን ምርጫ መደረግ የለበትም። ይህ ብልጽግና በምንም መልኩ እስከ ምርጫ እንኳን መድረስ የለበትም። ነገር ግን በፖለቲካል ፓርቲ መስርተው የአማራን ሕዝብ የሚያነቁ ልክ ለአማራ ታማኝ የሆነ ሰዎች ተሰባስበው የሆነ ፓርቲ ሰብስበው አደራጅተው እና አዘጋጅተው እንግዲህ የአማራን ወጣትና ሕዝቡ በተለይ ወደ ገጠራማው አካባቢ ልክ የአማራን ሕዝብ የማንቃት ስራ የሚሰራ ፓርቲ ያስፈልጋል ማለት ነው። ስለዚህ ከፋኖ ጎን ለጎን ሆኖ ግን የፋኖን አካሄድ እናንተን የማይጠች ማለት ነው ታማኝ የሆነ ፓርቲ መቋቋ ቋም አለበት ማለት ነው።